እኔ ቼኩቬራ ነኝ። ከምትገድለኝ በሕይወት ብትይዘኝ እጠቅመሃለሁ። አትተኩሱ። እኔ ቼኩቬራ ከመሞቴ በላይ ቆሜ እጠቅማችኋለሁ። ነገሩ አንተ ከመግደል ሌላ የምታውቀው ነገር የለም። ልትገድለኝ እንደመጣህ አውቃለሁ። ተኩስ፣ ፈሪ ተኩሳ አንተ መስራት የምትችለው ሰው መግደል ብቻ ነው። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በማን ነበር መሰናዷችን ዛሬ ልደቱ የሆነውን ጀግናውን ቼኩቬራ እናነሳለን። ቀደም ሲል በመግቢያችን ላይ ቼኩቬራ ይችን ዓለም ሲሰናበት ተናግሮ የነበረውን በማስደመጥ ነው የጀመርነው። ዛሬ እቺን ምድር የተቀላቀለባት ዕለት ብትሆንም እቺን ምድር እንዴት እንደተሰናበታት አስደምጠናችሁ ጀምረናል። ማሪዮ ቴራን ኤን የቼኩቬራን ንግግር ሲሰማ ምን ተሰምቶት ይሆን? ማሪዮ ቴራን ጓደኞቹ በቼኩቬራ ተዋጊዎች የተገደሉበት የ27 ዓመት የመጠጥ ሱሰኛና የአምባግነኑ ሬኔ ባሬንቶስ ወታደር ነው። ቼን ለመግደል ጥያቄ አቅርቦ የተፈቀደለት ግለሰብ ነው። ልትገድለኝ እንደመጣ አውቃለሁ፣ ተኩስ ፈሪ አንተ መስራት የምትችለው ሰው መግደል ብቻ ነው፣ በማለት ነበር ሲሞት እንኳን እንደማይፈራ ሊገድለው ለተጠጋው ሱሰኛው ማሪዮ ቴራን በድፍረት የነገረው። እስከ ፍጻሜያችን አብራችሁን ከቆያችሁ ደግሞ በዚች ምድር ሲቆይ የሰራቸውን ጀብዶች፣ ማንነቱን፣ አበርክቶውን እንነግራችኋለን። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እናት በገንዘብ እጦት ምክንያት ታክሞ መዳን የሚችል ልጇን በሞት ስታጣ እንደማየት የሚያም ነገር የለም። ድህነት ጥሩ ኑሮ ላለመኖራችን የራሳችን ጥፋት ይመስለናል፣ ነገር ግን አይደለም። የስርዓቱ ችግር ነው። ሥርዓቱ የተገነባው በእኛ ውድቀት ላይ ስለሆነ፣ ስለዚህ የመደብ የዘር የሃይማኖትና የፖለቲካ ጥያቄውን ትተን የሰብአዊነት ጥያቄ እናንሳ። ምናልባት ያኔ ለችግሮቻችን መፍትሄ እናገኝ ይሆናል። ይህ የጀግና ሰው ንግግር ነው። ይህ የቼጉቬራ ንግግር ነው። በ1960ዎቹ ኢትዮጵያውያን አብዮተኞች ፋኖ ተሰማራ፣ ፋኖ ተሰማራ እንደ ሆቺ ሚኒ እንደ ቼጉቬራ እያሉ በስሙ ዘምረውለታል። በወቅቱ ሲያይ በዓለም ላይ እንደ ቼጉቬራ የሚያስፈራውና የሚያስጨንቀው ሰው አልነበርም። ምክንያቱም ሰውየው ማንኛውንም አይነት ትግል ለመምራትና በድል ለማጠናቀቅ አቅሙና ችሎታው ስለነበረው ነው። ግርማ ሞገሱ ጭምር ያስፈራ ነበር፤ በማለት አሜሪካ ቼን ምን ያህል ትፈራው እንደነበር እንደ ኤውሮፓውያን አቆጣጠር ከ1957 እስከ 1968 ሲ አይ ኤ ሲሰራ የነበረና በኋላ ደግሞ ከርቶ ኩባ የቀረ አንድ የስለላ ሰው መስክሮለታል። ቼኩቬራ አሁንም ድረስ በዓለም ህዝቦች መሃል ተጽዕኖ ፈጣሪና፣ ለብዙዎች የጀግንነት ምሳሌ፣ የብዙ ወጣት አብዮተኞች ድንበር ያልገደበው ለሰው ልጆች ሁሉ የታገለ የጭቁኖች አባት አድርገው ሲመለከቱት ጥቂቶች ደግሞ ጨካኝና ጨፍጫፊ አድርገው ይስሉታል። በልጅነቱ ጀምሮ የአስም በሽተኛ ነበር። እናም በልጅነቱ እንደ ማንኛውም ሕፃን ትምህርት ቤት ሄዶ የመማር እድል አልነበረውም። ቤት ነበር የሚማረው፣ ጓደኞቹ እያመጡለት ቤት ነበር የቤት ስራውን የሚሰራው፣ ቤት ነበር የሚፈተነው። ቼን አለም እንዲህ ነበር የጠበቀችው። በአስም ጤና አነሳች፣ በጨቋይ መንግሥት ነፃነቱን አሳጣችው። ይህ ሁሉ ሲሆን ግን ቼ ጠንካራ ሰው ነበር፣ አልሸነፍ ባይ ጀግና። ዓለም የደገሰችለትን የውድቀት በር ዘጋ። በትምህርቱ ህክምና ጠና። በአስም የተዘጋውን በር ከፈተ። በጨቋይ መንግሥት የተዘጋውን የነፃነት በር በነፍጡ ከፈተ። ቼ ቋንቋ፣ ዘር፣ ቀለም ሳይገድበው ለሰው ልጅ ነፃነት ሲል የህክምና ጋውን ጥሎ የወታደር ልብስ ለበሰ። በመርፌ ምትክ ነፍጡን ይዞ ወጣ። ቼኩቬራ ትውልዱ አርጀንቲናዊ ሲሆን ከፊደል ካስትሮ ጋር ለኩባ ታገለ። የዓለም ልጅ ለዓለም ታገለ። ቁስለኛ ሲበዛ ነፍጡን ጥሎ መድኃኒት ያነሳል፣ ያክማል። ጦር ሲገፋ ይዋጋል። ቼ ለነጻነት ታገለ። የሰው ልጅ ላይ ቀንበርን መጫን የለመዱ ሁልጊዜ ገዝተው መኖር የሚፈልጉ ነጻ ሰዎች እንዲኖር የማይፈቅዱ በመጨረሻ ነፍሱን ወሰዱበት። ቼን ዓለም በልጅነቱ ጀምር አገፋችሁ። ዓለም አልተቀበለችውም። ቼ ግን ዓለምን አሸንፋት። ቼ ለዓለም ታገለ። ቼ ለዓለም ተሰዋ። ይህ እነሆ ጀግና በሚለው ጽሑፉ ስብሃት ገብረ እግዚአብሔር የገለጸው ነው። የሃያኛው ክፍለ ዘመን አብዮተኛ ቼ ኩቬራ የተወለደው እጅግ የተደላደለ ኑሮ ከሚመራ ሀብታም ቤተሰብ እንደ አውሮፓውያን አቆጣጠር ጁን 14 1928 ዓ ም ነበር ዝነኛው የእግር ኳስ ተጫዋች ሊዮኔል ሜሲ በተወለደባት በአርጀንቲናዋ ሮዛሪዮ ከተማ ነበር የተወለደው። ወላጆቹ የወጡለት ስም ኤርኔስቶ ጉቬራ ሲሆን፣ ኩባዎች ግን ስሙ መሃል ቼ ብለው ጨምረውለታል። ቼ ማለት የእኛ ማለት ነው። ገና በማለዳው በወጣትነት ዕድሜው የደቡብ አሜሪካ ሀገራትን ተዘዋውሮ ተመልክቷል። ቼ በላቲን በላቲና አሜሪካ ህዝቦች የነበረው በተለይም በቺሊ በፔሩና በቬኔዙዌላ የነበረው ድህነት ኢፍትሐዊነትና ጭቆና ለትግል እንዳነሳሳውና ለግራ ዘመም ርዕዮተ ዓለም አጋድሎ ህዝቡ ከተጫነበት የጭቆና ቀንበር እንዲወጣ የበኩሉን አስተዋጽኦ ማበርከት እንዳለበት በማመኑ ነው። የማርክሲስት አብዮተኛ ሐኪም፣ ደራሲ፣ መምህር፣ ዲፕሎማት፣ የወታደራዊ ሳይንስ ባለሙያና የጦር መሪ የሆነው ቼ ከቦነስ አይረስ ዩኒቨርሲቲ በሕክምና ትምህርት ዶክትሬቱን አግኝቷል። ይሁን እንጂ ብዙም ሳይሰነብት መርፌውን አስቀምጦ የሕክምና ሥራውን በመተው ልቡ ላይ ያበበውን አብዮተኝነት አቅፎ ወደ ኩባ ቀና። ደአውሮፓውያን አቆጣጠር ከ1953 እስከ 1959 ድረስ የተካሄደውን የኩባ አብዮትን ካስትሮ የባስቲታን መንግሥት ሲታገል፣ ቼ እኔም አለሁበት ብሎ ከፊት ሆኖ በመምራት ጧት ሲታኮስ ብሎ ከሰዓት በሕክምና ሙያው የተጎዱትን እየረዳ በዚያ ዘመን የነበሩት የኩባ አምባገነን ፉልጌንቺዮ ባቲስታ መንግሥታቸው ተሸንፎ ከመንበራቸው እንዲፈነገሉ አድርጓል። ቼ ከዚህ ስኬታማ አብዮት በኋላ አርፎ አልተቀመጠም። ለጭቁኖች ትግል ራሱን ሰጥቶ ድንበር በመሻገር በጓቲማላ፣ በሜክሲኮ፣ በቦሊቪያ እየተዘዋወረ ከነፃነት ታጋዮች ጎን ተሰልፎ አምባገነኖችን ተፋልሟል። ከአሜሪካ ምድርም ወጥቶ ወደ አፍሪካ ተሻግሮ ከአልጄሪያና ከኮንጎ የነፃነት ተዋጊዎች ጋር ተገናኝቶ በመላው ዓለም የሚገኙ ጭቁን ህዝቦችን ነፃ ለማውጣት ለፍቷል። አብዮተኛው ቼ በህዳር 1959 ዓ ም ከኩባ ተነስቶ ወደ ቦሊቪያ ዋና ከተማ ላፓዝ ደርሶ የአምባገነኑ ሬኔ ባሬንቶስ መንግሥት በመቃወም አመፅ ቀሰቀሰ። በማርክሲስታዊ ርዮተ ዓለም ተከታይነቱና በአብዮተኝነቱ ምክንያት የማርክሲዝም ሌኒኒዝም ርዮተ ዓለምን ለማጥፋት ላይ ታች ስትል በነበረችው አሜሪካና በድህነትና በጭቆና ቀንበር የሚማቅቃውን ህዝብ እያሳመፀብን ነው ብለው እንኳን እርምጃው ስሙ ባስፈራቸው የደቡብ አሜሪካ አምባገነኖች በጥብቅ ሲፈለግ የነበረው ቼ ፌሊክስ ሮድሪጌዝ በተባለ ኩባን ከርቶ ለአሜሪካ ማዕከላዊ ስለላ ተቋም ሲአይኤ ሲሠራ በነበረ ባንዳና ክላውስ ባርቢ በተባለ የናዚ የጦር ወንጀለኛ ምክርና ጥቆማ ቼ በቦሊቪያ ወታደሮች ቆስሎ ተማረከ። በተያዘበት ዕለትም ተዋጊ ጓዶች የት እንዳሉ ሲጠየቅ ትንፍሽ ሳይል ቀረ። ቦሊቪያንና ህዝቧን እንዳሻው ሲያሽከረክራቸው የነበረው ፕሬዚዳንት ሬኔ ባሬንቶስ ጀግናው አብዮተኛ ከታሰረበት ሊያመልጥ ይችላል በሚል ስጋት በቶሎ እንዲገደል ትዕዛዝ አስተላለፈ። ማሪዮ ቴራን የተባለ ቀደም ሲል ጓደኞቹ በቼ ተዋጊዎች የተገደሉበት የ27 ዓመት የመጠጥ ሱሰኛና የአምባገነኑ ሬኔ ባሬንቶስ ወታደር ቼ ለመግደል ጥያቄ አቅርቦ ተፈቀደለት። ልትገድለኝ እንደመጣ አውቃለሁ። ተኩስ፣ ፈሪ አንተ መስራት የምትችለው ሰው መግደል ብቻ ነው፣ በማለት ሲሞት እንኳን እንደማይፈራ ሊገደለው ለተጠጋው ሱሰኛው ማሪዮ ቴራን በመንገር ጀግንነቱን አሳወቀ። ገዳዮ ቴራንም በአብዮተኛው ጀግናው ቼ ኩቬራ ላይ ዘጠኝ ጊዜ አከታትሎና ደጋግሞ ጥይቶች ያርከፈከፈበት የዝነኛው አብዮተኛ ህይወትም አለፈ። የጀግናው ቼ ሬሳ ሚስጢራዊ በሆነ ቦታ ቢቀበርም ከተገደለ ከ30 ዓመታት በኋላ በ1997 የተቀበረበት ሚስጥራዊ ስፍራ በመታወቁ ሬሳው ወደ ኩባ ተመልሶ በክብር በድጋሚ እንዲያርፍ ተደርጓል። የአብዮተኛው ኤርኔስቶ ቼኩቬራ የረዥም ጊዜ ወዳጅና የትግል ጓድ የነበሩት የኩባው መሪ ፊደል አሌሃንድሮ ካስትሮ ፊደል ካስትሮ እንደ አውሮፓውያን አቆጣጠር በ1997 በሳንታ ክላራ ከተማ ለወዳጃቸው የመታሰቢያ ሃውልት አሰርተውለታል። በዓለም ላይ በከፍተኛ መጠን የሚጎበኝኘውና ልዩ ቦታ ከሚሰጣቸው መኖሪያ ቤቶች መካከል በሮዛሪዮ ከተማ እምብርት ላይ ኡርኩዛና በኤንትሬ ራዮስ በሚባሉ ጎዳናዎች መሃል የሚገኘው ቼ የተወለደባት 240 ካሬ የሆነው ቤት ሲሆን የቼን የትውልድ ቤት ባለፉት ዓመታት በብዙ ጎብኚዎች የሚዘወተር ስፍራ ነው። ያለ ዘርና ጾታ፣ ካለምንም አድሎ ያለ አንዳች የሥልጣን ጥቅምና ፍላጎት ጨቋኝ ሥርዓት ለመገርሰስ ለዓለም ህዝቦች ታግሏል። ተሳክቶለትም የትውልድ ሀገሩ ያልሆነችውን ኩባ ከአጋሮቹ ጋር ነፃ አውጥቷል ክብር ለጫኳ አንበሳ ለቼኩቬራ ፍትህ ለማስፈን ለሰው ልጅ ነፃነት ሕይወቱን ለሰዋ የተከበራችሁ ተከታታዮቻችን በነበር ሚዲያ ለዛሬ በማን ነበር መሰናዷችን የቼኩቬራን የልደት ቀን አስመልክተን ያዘጋጀነው መሰናዶ ይህን ይመስል ነበር እንደወደዳችሁት እምነታችን ነው ሐሳባችሁን፣ አስተያየታችሁን በኮመንት ማስቀመጫው ልትሰጡን ትችላላችሁ። በሌላ የማን ነበር መሰናዶ እስክንገናኝ በዚሁ እንሰናበታችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ።